ሻሎም ሻሎም፣ የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እኛስ የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 23። ይህን ቃል የተናገረው ሐዋርያው ጳውሎስ ነው። ለቆሮንቶስ ክርስቲያኖች ሐዋርያው ጳውሎስ እኛስ አለ የተሰቀለውን ኢየሱስ ክርስቶስን እንሰብካለን አለ እንጂ ጻርቃን ሰማይታትን መላእክትን እንሰብካለን አላለ። ግልጽ አድርጎ የተሰቀለውን ስለ ኀጢአታችን የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ ስለ በደላችን የተሰቀለውን የተቀበረውን በሦስተኛውም ቀን የሞትን ጣር አጥፍቶ የተነሳውን ቅዱሱን የእግዚአብሔር ልጅ ኢየሱስ ክርስቶስን እንሰብቃለን እንጂ ሰዎችን፣ ወይም እግዚአብሔር አክብሯቸዋል፣ እግዚአብሔር መርጧቸዋል፣ እግዚአብሔር ተጠቅሞባቸዋል የሚባሉ ሰዎችን አንሰብክም። እንግዲያውስ አውስ ሐዋርያው ጳውሎስ እንደ ተናገረው በዚህ ዘመን መጨረሻ እኛ የተሰቀለውን፣ የተገረፈውን፣ የሾህ አክሊል የደፋውን፣ ጎኑን በጦር የተወጋውን፣ የተቀበረውን፣ በሦስተኛውም ቀን የተነሳውን ኢየሱስ ክርስቶስን ብቻ እንሰብካለን ምክንያቱም መዳን በሌላ በማንም የለም። መጽደቂያ በሌላ በማንም የለም። ከእግዚአብሔር አብ ጋራ መታረቂያ በሌላ በማንም የለም። የሐዋርያ ሥራ ምዕራፍ አራት ቁጥር አሥራ ሁለት ላይ ሐዋርያው ጴጥሮስ የተናገረው ያስተማረው ቃል መዳን በሌላ በማንም የለም። የለም መጽሐፉ እንደዛ ነገር ነው የለም ነው የሚለው መጽሐፉ። የለም ካለ እኔም ደግሜ በሌላ በማንም የለም ነው የምልህ። እኔ ከጴጥሮስ አልበልጥም። ጴጥሮስ ከክርስቶስ እግር ስር የተማረው ሐዋርያው ጴጥሮስ መዳን በሌላ በማንም የለም ካለ እኔም ደግሜ በዚህ ዘመን እናገራለሁ። መዳን በሌላ በማንም የለም እንድንልበት ዘንድ ከሰማይ በታች የተሰጠን ስም የደላ የለም። ስለዚህ ይህ የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰግን፣ ማን ጌታ እንደሆነ? ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ በአፍህ ብትመሰግን፣ እግዚአብሔርም ከቦታን እንዳስነሳው በልብህ ብታምን ትድናለህ። ለመዳን መስፈርቱ ይሄ ነው። ሮሜ ወደ ሮሜ ሰዎች ምዕራፍ አስር ቁጥር ዘጠኝ ላይ ተጽፏል። ይህንን ቃል የተናገረው ሐዋርያው ጳውሎስ ይባላል። ስለዚህ ይህ የምንሰብከው የእምነት ቃል ነው። የምንሰብከው የእምነት ቃል ማን ይባላል? የተሰቀለው ማን ይባላል? ስለ ኃጢአታችን የተሰቀለው ስለ በደላችን የተሰቀለው ማን ይባላል? ኢየሱስ ክርስቶስ ይባላል። ይህንን መልእክት ለምትሰሙ ለእናንተ ስለ ኃጢአታችሁ የሞተው ኢየሱስ ክርስቶስ ብቻ ነው። ስለ ኃጢአታችሁ የሞተ መናክ የለም። ስለ ኃጢአታችሁ የሞተ ጣልቃ ሰማዕታት የሚባል የሞተላችሁ የለም። ስለ ኃጢአታችን የሞተ አንድ ነው። ስለ በደላችን የሞተው አንድ ነው። ዓለም በልጁ እንዲድን ነው እንጂ በዓለም እንፈት እግዚአብሔር አላከውምና ይላል። እግዚአብሔር የላከው ማንን ነው? አዳኛ አድርጎ ኢየሱስ ክርስቶስን ነዋ። ሌላ የተላከ መልእክተኛ የለም። ስለዚህ ቅዱሳን ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት የሰበኩት የተረኩት የገለጡት የተሰቀለውን የተቀበረውን በሦስተኛውም ቀን ከሙታን የተነሳውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ብቻ ነው ሰብከው የሄዱት። ስለዚህ እርሱን ሰብከዋልና ለእነሱ መስገድ አለብን ማለት አይቻልም። መጽሐፍ ቅዱስ ከኔ በቀር ሌሎች አማልክት አይሁኑላችሁም። በሰማይ ካለው በምድርም ካለው ከምድርም በታች ካለው የማናቸውንም ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው። ስለዚህ ለአምላክህ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። ያስተማረን የመከረን፣ የነገረን የአባቶቻችን አምላክ እግዚአብሔር የእኛም አምላክ የእኛም አባት እግዚአብሔር ስሙ የተመሰገነ ይሁን። ሻሎም እያችኋለሁ። ሼር አድርጉ፣ ኮፒልግ አድርጉ፣ ተባረቁልኝ፣ አትጥፉ፣ ተከታተሉ።